ከሰራተኞች ደሞዝ ላይ የሚቀነሰው የስራ ግብር መነሻውም ሆነ ጣሪያው የተጋነነ በመሆኑ መሻሻል እንዳለበት ሰራተኞቹ ሲጠይቁ ቆይተዋል። ይሁን እንጂ ለጥያቄያቸው አፋጣኝ ምላሽ ባለመሰጠቱ በሰራተኞች ዘንድ ቅሬታ ሲፈጥር ቆይቷል። አሁንም አሁንም ድረስ የቅሬታ ምንጭ ሆኗል። በመሆኑም ከሰራተኞች የሚቀነሰውን የስራ ግብር መነሻውንም ሆነ ጣሪያውን ለመቀነስ ወይም ዝቅ ለማድረግ የታሰበ ነገር ካለ ብገለጽ ደሞዝ ታክስ ጋር እንዲሁም ከመኖ ጋር የተነሳው የተከበረው ምክር ቤት ባለፈው ሐምሌ አካባቢ ባጸደቃችሁት የተሻሻለው የተጨማሪ እሴት ታክስ አዋጅ ቫት የማይከፈልባቸው ተብሎ የተዘረዘሩት ውስጥ የእንስሳት መኖ የለም። እኔም ያው ግብርና ስለነበርኩ ይሄን ጥያቄ ያውቀዋለሁ። ነገር ግን የታክስ አስተዳደሩ ስራ የወጡ የታክስ ህጎችን ማስተዳደር እና መተግበር ነው። የታክስ ፖሊሲው ደግሞ የተከበረው ምክር ቤትም ፖሊሲዎችን ከማጽደቁ በፊት እንደዚህ በተለይ ፐብሊካሊ ኢምፓክት ይኖራቸዋል ተብለው የሚጠበቁትን ጉዳዮች በሚዛኑ ወስዶ ማድረግ የሚችልበት ሁኔታ ይኖራል። ደመወዝም በተመሳሳይ መንገድ በተቀመጠ ሬት በጸደቀው መሰረት የታክስ አስተዳደሩ እያስተዳደረ ነው ያለው። የህግ ማሻሻያዎች የሚኖሩ ከሆነ ደግሞ ከዚህ ስራ ባለቤት ጋር በውል መነጋገር የሚጠይቅ ይሆናል ከዘጠኝ ወር የተሰበሰበው ጥሩ ነው ከእቅድ በላይ ተሰብስቧል ይህ የተገኘው በትጋት ነው እና በሁሉም ሰራተኞች ርብርብ ነው የሚል እኔ ግን በተቃራኒው ነው የማየው ምናልባት መልሳችሁ ላይ ስታስተካክሉኝ የምትችሉት ነገር ካለ ምክንያቱም አምና በዚህ ሰዓት እና አሁን ባለንበት ሰዓት የገንዘብ የመግዛት አቅሙ ግብር ከፋዩ እኩል አይደለም ግብር ከፋዩም የሚከፍለው ገንዘብ ብር የመግዛት አቅሙም እኩል አይደለም። ይሄ ማለት አንድ ግብር ከፋይ አምና ይከፍልበት ከነበረበት ገንዘብ እጥፍ ይከፍላል ማለት ነው፣ ወይም ሶስት እጥፍ፣ ምክንያቱም ዲቫልዌሽን ስላለው ስላልለው ከዚህ አንጻር ብናነጻጽረው፣ በ74% እንዳደገ ነው የተቀመጠው። ግን ንጽጽሩ ብናነጻጽረው ወደ ዶላር ቀይረ ብናሰላው ከአምናው የዚህ አመቱ ያንሳል ማለት ነው። ስለዚህ የመሰብሰብ አቅሙ ቀንሷል ብዬ ነው የምወስደው። ከመቶ አምሳ በላይ ዴቫሉዌሽን ስላለ ማለት ነው። ይህንን በደንብ ቢሰላ እና ቢታይ በደንብ ብታዩት የሚል ነገር አለ። የተሰበሰቡ በጥረት ሳይሆን የገንዘብ ዴቫሉዌሽን ወይም ደግሞ የማይክሮ ኢኮኖሚ ኦፕን አፕ የከፈተው ወይም ያመጣው ነው ይሄ። ወደ ዶላር ስመዘን ተብሎ የቀረበው ለእኔ ያው የተከበረው ምክር ቤት አቅደው የሰጠን። በዶላር አልሰጠንም። እስከማውቀው ድረስ በዶላር አልተነገረንም። የተነገረን በኢትዮጵያ ገንዘብ በጠን ነው ሰብስቦ የተባልነው። ስለዚህ ዘጠኝ መቶ ቢሊዮን ይኸው የተከበረው ምክር ቤት ነው የሰጠን። እሱን ነው ለሁለት የተከፈልነው፣ ገቢዎች እና ጉምሩክ ኮሚሽን። ያለማጋነም በዲስፕሊን በከፍተኛ ጥረት እሱን ሰብስበን አቅርበናል ማለት ነው። ቀሪ ያላየናቸው ነገሮች አሉ። በጋራ ለሚቀጥለው አቅደን በጋራ እናያቸዋለን። እንደተባለው እሱን የሚቀጥለው እቅድ ደግሞ በጋራ ስለምናቅድ እንመለከተዋለን። በጋራ ማለት ነው። ለአሁኑ ግን እውነት ነው፣ አንክድም። ኦፔን አፕ የፈጠረው አለ። ነገር ግን ኦፔን አፕ ገንዘብ ነድቶ መቼም ትሬጀሪ ላይ ወጫ ያደርግም ሰው ነው፣ ሰውን የሚሰራ እና ስለ እውነት ዋጋ መስጠትን በጣም ጠቃሚ ነው ብዬ ስለማምን ነው። ምን ያክል ሀያ አራት ሰዓት ሰባቱንም ቀናት ትናንት፣ ለምሳሌ ትናንትና በዓል ነው አለ እና እሁድ ቅዳሜን አናቅም፣ በዓላትን አናቅም፣ ሰው ነው የሚለፋው። ለሚለፋው ሰው ደግሞ ክብር መስጠት፣ ቦታ መስጠት፣ ምስጋና መስጠት፣ ለነገ ማነሳሳት ይጠቅማል ብዬ በግሌ አምናለሁ። ቀሪ ነገሮች ላይ ደግሞ ቀሪ ነገሮች አሉ። ይስራ ሰው ይጣር፣ እንጨምር የሀገራችን ፍላጎት ከዛ በላይ ነው። መስራት መጣር መድከም አለብኝ የሚባለውን መቶ በመቶ የምንቀበለው እውነት ነው። ለዚህም ተግተን በጋራ እንሰራለን ለማለት ነው።